ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን እንዴት አላችሁ ለቻናሉ አዲስ ከሆናችሁ ቻናሉን ላይክ ሼር ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኢሞ እንዲሁም እናንተ የምጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። በዛሬው ትምህርታችን በዛሬው ዲያችን ወይም ደግሞ በዛሬው ትምህርታችን ደግሞ ይዘንላችሁ የመጣን ቅልል ያሉ ቃላትን የምናውቃቸውን የእህል ወይም ደግሞ የአዘርት አትክልት አይነቶችን የምናውቃቸውን ቃላት ምስረታ ቅልል ያሉትን ፊደላትን አውቀን ቃላትን ለመንበብ የተቸገርን እነዚህን ቅልል ያሉት የምናውቃቸውን ከሰፈራችን ያሉ የምናውቃቸው ስሞች ሲሆኑ በቀላሉ ልናነባቸው እንችላለን ብለን ያሰብናቸውን የቃላት ምስረታን አንዘንላቸው ይመጣን ወደ ንባብ ወይም ደግሞ ወደ ቃላት ምስረታ ስንሄድ ከመጀመሪያው ስንጀምር እናያለን። ሁሎችን አንድ በአንድ ብርቱካን ብርቱካን ብርቱካን ብርቱካን ለማንበብ። አሁን አብዛኞቻችን የምንቸገረው ፊደሉን እያወቅነው ግን አገጣጥመን ማንበብ ነው የምንቸገረው። ፊደሉን እያወቅነው አገጣጥመን ማንበብ ነው። ለምሳሌ አሁን ይሄን ስናየው አገጣጥመን ማናነበው ይመስለናል፣ ግን የምናደርገው ስማቸውን መጥራት ብቻ ነው። በትክክል ስማቸውን ማን ተብለው እንደሚጠሩ ካወቅናቸው ይው ለምሳሌ ይቺ ብናት ይች ርናት እቺ ቱናት እቺ ካናት ይቺ ንናት። እነዚህን ለማንበብ መጀመሪያ በድምፃችን ድምፅ አወጣን። እንዲሁ ዝም ብለን ድምፅ አናወጣ እናነብ ብንል ላይነበበን ይችላል ማለት ነው። ግን ድምፅ እያወጣን ብ ር ቱ ካ ን ብርቱካን ብለን እናነበዋለን ማለት ነው። ይህንም በተመሳሳይ ማለት ነው፣ የመጀመሪያ ስራችን ሚሆን። እያንዳንዳቸውን ፊደሎች ስማቸውን መጥራት፣ ከዛ በኋላ ስማቸውን ከጠራቸን በኋላ ፍጥነት ስናነባቸው ትክክለኛ ስሙን እንትንለዋለን ማለት ነው። ድ ን ች ድ ን ች ድንች፣ ድንች። ሰ ላ ጣ ከሰቤት የመጀመሪያ ናት፣ ደግሞ ከለቤት አራተኛ ናት። ከጠቤት አራተኛ ሰ ይው መጀመሪያ ላ ጣ ሌላ ምንም አይነት ቃል ደግሞ ምንም አይነት ንግግር በመካከላቸው ስናንጨምር እንዳልመቱን ፊደሮችን እየጠራን ፊደሎችን ስነድ ስሙን እንጠራዋለን። ው ምን ዝግ ብንል ስሙን ነው የምንጠራው። ሰ ላ ጣ ሰላጣ ሰላጣ ለ

እሺ፣ እቺ ደግሞ ከበቤት የመጀመሪያው ፊደል ናት። በቆሎ በቆሎ በቆሎ በቆሎ ሰ ሊ ጥ ሰ ሊጥ ሰሊጥ ሰሊጥ፣ ፍጥን ብለን ስናነበው ይሄ ቃሉ ወይም ደግሞ ሆሾ የተነበበ ሳይሆን ሌላ ቃል የመጣ ነው። ለምን መስለ፣ ፈጥነን በአንድ ስለጠራ ነው እንጂ ያው ራሱ ነው። መጀመሪያ ቀስ ብለን ሰ ሊ ጥ ብለን ስንጠራው እና ሰሊጥ ብለን ስንጠራው ምንም ልዩነት የለውም ማለት ነው። እቺ ደግሞ ጎ

አ ተር አ ተር አተር ማ ን ጎ ማ ን ጎ ማንጎ ማንጎ እንደዚህ እያደረግን እንለማመዳለን ማለት ነው። እያንዳንዳቸውን ፊደላቸውን አገጣጥመን ማንበብ አለመፍራት። ምክንያቱም ስማቸውን ስንጠረው በራሱ ጊዜ ራሱ ስለሚገጣጠምልን ማለት ነው። ስናነበው፣ ለምሳሌ ቺ አ ተ ር፣ ቺ አናት፣ ቺ ተናት፣ ቺ ርናት። ስንጠረው አ ተ ር በራሱ ጊዜ አተር የሚለውን ትርጉም ይሰጠናል ማለት ነው። እሺ፣ ይሄኛው ደግሞ አረፍተ ነገር ነው። ቃላትን አንብበን አረፍተ ነገሮችን እናነባለን። ያኛው የመጀመሪያው ላይ ቃላት ለሚያነቡ ወይም ደግሞ ቃላትን ማንበብ የሚፈልጉ ነው። ይህኛው ደግሞ ቃላትን አንብበው አገጣጥመው አረፍተ ነገርን የሚያነቡ ታሳቢ አድርገን የሰራ ነው። ይኸው ሀና የሰው ስም ነው። ጎበዝ የሚለው አንድ ቃል ነው። ተማሪ የሚለው አንድ ቃል ነው። እናት የሚለው አንድ ቃል ነው። ይህን በአንድ ላይ አገጣጥመን ስናነበው ሃና ጎበዝ ተማሪ ናት። ሃና ጎበዝ ተማሪ ናት። ሀና ጎበዝ ተማሪ ናት። መጀመሪያ ሆሄዎች ተጠረቃቅመው ምን ሰጡን? ቃልን ሰጡን። አሁን ደግሞ ቃሎች ተጠረቃቅመው አረፍተ ነገርን ይሰጡናል ማለት ነው። እነዚህ ደግሞ አረፍተ ነገሮች ተጠረቃቅመው ትልቅ ንባብን ይመሰርቱልናል ማለት ነው። እሺ ከውስር ከው ከውስር ቤተሰቧን ከውስር ቤተሰቧን በስራ ታግዛለች። ከውስር ከውስር ቤተሰቧን በስራ ታግዛለች። ከውስር ቤተሰቧን በስራ ታግዛለች። እሺ እኛ ደግሞ

ኮኪት በህብረት ኮኪት በህብረት መስራት ትወዳለች። ኮኪት በህብረት መስራት ትወዳለች። እሺ እኛ ደግሞ አ ሊ አ ሊ ታ ሪ ክ ማ ን በብ ማ ን በብ ይወዳል። አ አሊ ታሪክ ማ ን በብ ይወዳል። አሊ ታሪክ ማንበብ ይወዳል። ፍጥን ብለን ስናነበው ሃና ጎበዝ ተማሪ ናት። ከውስር ቤተሰቧን በስራ ታግዛለች ታግዛለች። ኮኪት በክብረት መስራት ትወዳለች። አሊ ታሪክ ማንበብ ይወዳል። እሺ

ቡና አፈላች። አዲስ በጀበና ቡና አፈላች። እሺ፣ ሌላኛው ደግሞ ሳ ም ራ ዊ ት ሳምራዊት። ሳ ም ራ ዊ ት በ ሰ ላ ም በ ሰ ላ ም ወ ልጄ ወልጄ መጣሁ አለች መጣሁ አለች ሳምራዊት በሰላም ወልጄ መጣሁ አለች። ሳምራዊት በሰላም ወልጄ መጣሁ አለች። እሺ

ራ ጅግራ ጅግራ በራሪ በራሪ እንስሳ ናት። ጅግራ በራሪ እንስሳ ናት። ጅግራ በራሪ እንስሳ ናት። ስናነብ አብዛኛው ስርዓተ ነጥብ ቫሉ አለው። ይህ አሁን ለምሳሌ ወዳጀ ትናንት መጣ ብሎ ሀሳቡን ስለጨረሰ አራት ነጥብ ተጠቅሟል ማለት ነው። አራት ነጥብ ከተጠቀመ ሙሉ አርፍተ ነገር ወይም ደግሞ ሙሉ መልዕክቱን አስተላልፎልናል ማለት ነው። ስለዚህ ስርዓተ ነጥቦችንም ማወቅ ያስፈልጋል፣ ስናነብ ዋጋ ስላላቸው ወይም ደግሞ ስለሚጠቅሙን ሙሉ አርፍተ ነገር ማስተላለፍ አለማስተላለፉን ብዙ አይነት ስራ ተንጥቦች አሉ። እነሱን እንሰራለን። ለዛሬው ግን ይዘንላቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ፣ በታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ሃይ በሉን። ለዛሬ ዘንላቸው የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሰናይ ቆይታ